ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ባለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምናላችሁ፣ አክብሮታዊ ሰላምታችን በእያላችሁበት የምድር ዳርቻ ሁሉ ይድረሳችሁ። ያን የጥቅምት 23 ቀን 2018 ዓመተ ምህረት የጣና ቴሌቪዥን የቀን ዜናዎቻችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን እየጋበዝን የሰዓቱን ዜናዎች እርሶቹን አስቀድመን እናስተዋውቃችኋለን ፋኖ በከተማ ኦፕሬሽን ስኬታማ ተጋድሎችን እያደረገ ይገኛል። ከቀናት በፊት ሸዋሮቢት ላይ የባዴን ብልጽግናውን ዋና የደነሰው በኦፕሬሽን እርምጃ የወሰደው ፋኖ ዛሬም በተመሳሳይ ከአዲስ አበባ በቅርብ ርቀት ውጤታማ የከተማ ኦፕሬሽን ፈጽሟል። በኮሎኔል ማቴዎስ ማዴቦ የሚመራው የመቶ አንደኛ አየር ወለድ ኮማንዶ ክፍለ ጦርን ያስደነገጠው የፋኖ የከተማ ኦፕሬሽን በዜናችን በዝርዝር ይደመጣል። የአማራ ክልል ርዕሰ መስተዳድር ይሰጉ ደርሶባቸዋል። ከቀናት በፊት በኮሚሽነር ዘራለ መንግስቴ የሚመራው የባዴን ጸጥታ መዋቅርን ሰብስ ጽንፈኛውን በተመለከተ የምትሰጡት መረጃ የተሳሳተ ትንታኔ ውጤት ነው። በዚህ ሰዓት ከተማ በጽንፈኛው ተከባለች፣ በውስጣችን ነው ያሉት ሲሉ ተናግረው ነበር። ዛሬ ፋኖ ይህንን የክልሉን ርዕሰ መስተዳደር ስጋት እውነት መሆኑን አስመስክሯል። ባህር ዳር ዙሪያ የሆነው ምንድን ነው የሚለውን በዜናችን ተሰሙታላችሁ። ወለጋ ዛሬ እንደገና ሌላ ዙር ዘመቻ ተከፍቶበታል። የወለጋውን አሁናዊ ሁኔታ ከቦታው የደረሰን መረጃ በማሰባሰብና በወታደራዊ ተንታኞች ሀሳቡን እንዲብራራ በማድረግ ዝርዝር ዘገባ ሰናድተናል። ተሰሙታላችሁ በታላቁ አርበኛ ከተማ የሚመራው አፋር አድሸዋ ጠቅላይ ግዛት እዝ ነጻ ባወጣቸው አካባቢዎች ከህዝባዊ አስተዳደር ዝርጋታ እስከ ህዝባዊ ውይይት በስኬት እያካሄደ ነው። ዛሬ ያካሄደው ህዝባዊ ውይይት ግን ከተለመደውም አለፍ ባለ መልኩ ልዩ የስምሪት መመሪያዎችንም ያወረደበት ነበር። በዚህ ጉዳይ የተሰናደውን ዝርዝር ዘገባ በዜናችን እናስደምጧቸዋለን። እነዚህና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነውን ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናምራለን። የብልጽግናው ቁልፍ ሰው ፋኖ እርምጃ ወሰደበት። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የአርበኞች ጦር በትላንትናው ዕለት በምሽት በሠራው ልዩ የከተማ ሰርጂካል ኦፕሬሽን ውስጥ አንድ የብልጽግና አመራር ላይ እርምጃ መውሰዱን አስታወቀም። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የሚዲያና ኮሙኒኬሽን ክፍል ለጣቢያችን በላከው መረጃም እንዳስታወቀውም ከስርዓቱ ጋር ወግኖ የሬማ ከተማን ህዝብና የፋኖ ቤተሰቦችን እየጠቆመ ለስርና እንግልት ሲዳርግ የነበረ ግለሰብ ላይ በተወሰደ የተጠና ኦፕሬሽን በወሰድነው ፈጣን የከተማ ኦፕሬሽን ግለሰቡ ላይ እርምጃ ተወስዶበታል፣ ብሏል። እንደ ኮሩ ሚዲያና ኮሙኒኬሽን ክፍሉ ገለጻ አቶ አውራጀው ጋሸውም የተባለ ግለሰብ ከአማራ ህዝብ ትግል በተቃራኒ በመቆም በአማራ ህዝብ ላይ የዘር ማጥፋት ጦርነት የከፈተውን የብልጽግናውን አገዛዝ ሰራዊት መንገድ መሪና መረጃ አቀባይ በመሆን በአማራ ህዝብ ላይ እና በህልውና ትግሉ ላይ ከፍተኛ ጉዳት ሲያደርሱም መቆየታቸውን አስታውቆ ፋኖ ወደ ረማ ከተማ ሰርጎ በመግባት እርምጃ ሊወስድባቸው መቻሉን ተናግሯል። በታላቁ አርበኛ መከተማሞ የሚመራው የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት የሸዋ ግዛት ቀጠናዎችም የተቋቋመውም የአርበኞቹ ጦር ታሪክ በደሞ እየጻፈ ይገኛል ያለው የኮር ሚዲያና ኮሚኒኬሽን ክፍል ዛሬም በመራቢት አውራጃ 101ኛ አየር ወለድ ክፍለ ጦር የሰፈረበት ሬማ ከተማ ድረስ ዘልቆ ለመግባት ምንም አይነት ምድራዊ ኃይል አልገደበውም ነበር ሲል ገልጿል በሜካናይዝድ የታጀበ ያገዛዙ አየር ወለድ ኮማንዶ ኃይል በሰፈረባት ሬማ ዙሪያ በምትገኘው አፈር ባይኔ ቀበሌ ድረስ ዘልቀው የገቡት የአርበኞቹ ጦር ልዩ የከተማ ውስጥ ኦፕሬሽን ሰርተው ሲወጡም በአካባቢው ከፍተኛ የሆነ የተኩስ ድምፅ እንደነበረ የገለጹት ደግሞ የአካባቢው ነዋሪዎች ናቸው። እንደምንጮቻችን ገለጻ አቶ አውራጀው ጋሸው የተባሉ ግለሰብ የስርዓቱ ቀኝ እጅ በመሆን ያገዛዙን ጥምር ጦር እየመሩ በህዝብ ላይ የከፋ ጉዳት ሲያደርሱ መቆየታቸውን ገልጸው በተለይም ተጠሪነቱ ለሬማ ከተማ ፖሊስ ጽሕፈት ቤት ዋና አዛዥ አቶ አሊ በማድረግ ከከተማ እስከ ገጠር የሚገኙ ወጣቶችን ሲያሳፍኑ እንደነበር ጨምረው ገልጸዋል። አቶ አውራጀው ላይናቸው ያላማራቸውን ሁሉ የሚያስገርፉና የሚያሳፍኑ እንዲሁም በርካታ ወጣቶችን በግፍ እንዲረሸኑ አድርገዋል የሚሉት የመረጃ ምንጮቻችን በዚህም የሚዳ ወረዳ ማህበረሰብ ለከፋ ጉዳት ተጋልጦ ሲሰቃይ እንደኖረ ገልጸዋል። በትላንትናው ምሽት በአርበኛ ኮማንዶ አብርሃም የሚመራው የቀጠነው የአርበኞች ጦር በሰራው በሰረው ሰርጂካል ኦፕሬሽን በኒህ የብልፅግና ቁልፍ ሰው ላይ እርምጃ በመወሰድም ክላሹን ከነሙሉ ትጥቁ ገቢ ማድረጋቸውም ታውቋል። የአማራ ፋኖ ነው ሸዋ ጠቅላይ ግዛት የአጼ አምደ ጽዮን ኮር የህዝብ ግንኙነት ኃላፊ አርበኛ ሐኪም አበባላዩ እንደገለጸው ኮሩ የስራቱን አገልጋዮች ሙሉ በሙሉ የማጽዳት ስራ ከሸዋ ረቤት ከተማ ጀምሮ ከፍ ከፍተኛ ጥናት በማድረግ ስኬታማ የከተማ ውስጥ ኦፕሬሽን እያካሄደ መሆኑን ተናግሯል። ትናንት ሌሊት በሬማ ከተማ የተካሄደው የዚሁ ጥናት አካል ነው ብሏል። የኮሩ ህዝብ ግንኙነት ኃላፊ አርበኛ አበባ ላይ ያክሉም የህዝብ ጥላት የሆኑ ግለሰቦችን ከድርጅታቸው የማስቆምና የማጥራት ስራው ተጠናክሮ የሚቀጥል ይሆናል። ትላንት ማታ በተሰራው ድንቅ የከተማ ውስጥ ኦፕሬሽን እርምጃ ከተወሰደበት የብልጽግናው አመራር በተጨማሪም አብረውት በነበሩት በሌሎቹ የምድሻ አባላት ላይም ከፍተኛ ጉዳት በመድረሱ የአየር ወለድ ክፍለ ጦሩ ካምፕ በድንጋጤ ሲናወጥ አድሯል ሲል ገልጿልገልጸዋል የኮሩ የህዝብ ግንኙነት ክፍል በመራቢት ያውራጀም በሚዳና አሬማ ወረዳ ስር ለሚገኙ የሸዋ ጠቅላይ ግዛት እዝ የአርበኞች ጦር የአማራን ህዝብ ጥላቶችን ነጥሎ እርምጃ የመውሰድ የተሳካ ጥቃት መለው የደማና አካባቢ ማህበረሰብ እፎይታን ማግኘት ችሏል ያለ ሲሆን በዚህም ለድሉ ባለቤቶችና ለነበልባሎቹ የአርበኞች ጦር ልዩ ምስጋና አቅርበዋል በማለት የሌሊቱን ተጋድሎ በዝርዝር ገልጾታል። በአደራ አቅራቢያ ፋኖ ጉባኤ አካሄደም። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስዝ አንደኛ ክፍለ ጦር ከአማራ ክልል ዋና ከተማ ባህር ዳር በቅርብ ርቀት ህዝባዊ ውይይት አካሄደም። እጅግ ከፍተኛ ቁጥር ያለው ተሳታፊ የተገኘበት የፋኖ ህዝባዊ ስብሰባ ከክልሉ መዲና ባህርዳር ቅርብርቀት ቅርብ ርቀት የህሉና ትግሉ ባለቤት ከሆነው ህዝብ ጋር ውይይት አካሄደናል ሲል የአንደኛ ክፍለ ጦር ዋና ቃል አቀባይ ፋኖ አብታሞ ይሱፍ ተናግሯል። ውይይቱ ዛሬም ቀጥሎ መዋዱን ማስታውቋል። የአፋ ባህን አጼ ቴዎድሮስዝ አንደኛ ክፍለ ጦር የጣነው መብረቅ ብርጌድ በባህርዳር ዙሪያ ፈርስ ወጋ ጋ ቀበሌ ያካሄደው ህዝባዊ ውይይት ስኬታማና ችግር ፍጭ መሆኑን የገለጸው ፋኖ ሀብታሙ ይሱፍ ህዝባዊ ውይይቶቹን ከሰፊው የህብረሰብ ክፍል ጋር በወቅታዊ ጉዳዮችና በቀጣይ የስራ አቅጣጫዎች ዙሪያ መጠነ ሰፊ ውይይቶች ማካሄድ ችለናል። ወደፊትም አጠናክረን የምንቀጥል ይሆናል ብሏል። ፋኖ ሀብታሙ ይሱፍ አክሎም ከመቼውም ጊዜ በላይ አንድ የምንሆንበት ጊዜ ወቅት ላይ መሆናችን በማስገንዘብ ቀጣይነት ያለው ለውጥ ለማምጣት በአንድነት መቆም አለብን በማለት አጋርነታቸውን ማረጋገጥ ተችሏል ሲል የህዝባዊ ውይይቱ ተሳታፊዎች የሰጧቸውን። መሆኑን አስተያየት ተናግሯል። የአማራ ክልል ርዕሰ መስተዳደር ከቀናት በፊት የክልሉን የጸጥታ ዘርፍ ሹሞቻቸውን በጽህፈት ቤታቸው ሰብስበው የጸንፈኛውን እንቅስቃሴ እናንተ ከምታቀርቡልን ሪፖርት በተቃራኒ ሁኖ ነው ያገኘውት ሲሉ መውቀሳቸውን መዘገባችን ይታወሳል። ርዕሰ መስተዳደሩ እንደ እንደሰጉትም የአማራ ፋኖ ከክልሉ ዋና ከተማ በቅርብ ርቀት ህዝባዊ ውይይት በማካሄድ የባዴንንም ሆነ የብልጽግናውን አገዛዝ አቅማቸው ከሱ የማድረግ አቅም በታች መሆኑን አሳይተዋቸዋል። ይህ በእንዲህ እንዳለ የአፋባ አፄ ቴዎድሮስ ሕዝብ የአደረጃጀት ማስፋትና የኮርሞ እየዘረጋ መሆኑን ገልጿል። በዛሬው ዕለትም በተለያዩ የጎጃም ጠቅላይ ግዛት አውራጃዎችና ቀበሌዎች በድል የታጀቡ ብርቱ ተጋድሎዎችን ሲያካሂዱ ውሏል። የተጋድሎዎቹን ዝርዝር መረጃ በምሽት ዜናችን ይዘን የምንመለስ ይሆናል። በወለጋ አዲስ ጭፍጨፋ ተጀምሯል። ነዋሪዎቹ በኦነግ ሸኔ እና በኦሮሚያ ልዩ ኃይል የታገዘ ጦርነት ተከፍቶብናል ሲሉ በአካባቢው የሚኖሩ የአማራ ተወላጆች ለጣና ቴሌቪዥን ተናገሩ። በምስራቅ ወለጋ ዞን የሚኖሩ የአማራ ተወላጅ አርሶ አደሮች ትጥቃቸውን እየተቀሙ መሆኑም ተናግረዋል። ስጋት የገባችው የአካባቢው ኗሪዎቹ ከስፍራው ባደረሱን መረጃ በምስራቅ ወለጋ ዞን ሊሙ ግሊላ ወረዳ መንደር ስድስትና መንደር አስር የሚባሉ የሰፈራ ጣቢያዎችም የመንግስት ኃይሎች በአማራ ሕዝብ ላይ ከባድ ጭፍጨፋ እየፈጸሙብን ይገኛሉ ብለዋል። የክልሉ መንግስትና የፌዴራል መንግስት ኦነግ ሸኔን አስተባብረው በአካባቢው የአማራ ተወዳጆችም የተከፈቱትን የዘር ማጥፋት ዘመቻ ለመመከት ራሳቸውን ለመከላከል የሞከሩ አርሶ አደሮች ቢኖርም በኦነግ ሸኔና በኦሮሚያ ልዩ ኃይል ከበባ ውስጥ ገብተው ተገለዋል ሲሉ አማኞች ተናግረዋል። የሚመራው የወለጋው ጭፍጨፋ ድፍን ሰባት ዓመታት ሞልቶታል፣ የሚሉት የመረጃ ምንጮችም በአካባቢው በተለይም በኦነግ ሸኔ የሚደርሰውን ጭፍጨፋ ለመመከት የተደራጁ አርሶ አደሮች አሁን ላይ በክልሉ እርሰ መስተዳደር ሽመልስ አብዲሳ ትእዛዝ በርካታ ጦርም ወደ አካባቢው ገብቶ አርሶ አደሮችን ትጥቅ እያስፈታ ነው ብለዋል። የመረጃ ምንጮች ስለ ጉዳዩ ሲያስረዱ በትላንትናው ዕለት በሊሙ ገሊላ ወረዳ የሚኖሩ አርሶ አደሮችን ትጥቅ ለማስፈታት ያቅን ነው የመከላከያ ኃይልና የኦሮሚያ ልዩ ኃይል አርሶ አደሮቹ ለስራ ወደ ማሳ ሄደው ሲያጧቸው በመቶቹ የሚቆጠሩ የቀንድ ከብቶችን ነርተው ሂደዋል ሲሉ ተናግረዋል። ይህን ተከትሎ አርሶ አደሮቹ ከብቶቻቸውን ለማስለቀቅ ወደ ስፍራው ሲያቀኑ ቅድሚያ መሳሪያችሁን አስረክቡ በማለት ራሳቸውን ለመከላከል የገዙትን መሳሪያ ለሆዴድ ብልጽግና አስረክበው ከብቶቻቸውን እንደመለሱ ተረጋግጧል። በአደባባይ ነፍጠኛን እናጥፈዋለን ሲሉ የተደመጡት አቶ ሽመልስ አብዲሳም በአወጁት ዘመቻ ከሰሞኑ በምስራቅ ወለጋ በሦስት ቀን ውስጥ ብቻ ከአራት መቶ በላይ አርሶ አደሮች ትጥቃቸውን እንደተቀሙ ታውቋል። የአካባቢው ነዋሪዎቹ ስለ ሁኔታው ሲናገሩ እኛ በዚህ ዞን ከአምሳ ዓመት በላይ ኑረናል ተጠቅሰውናል ሀብት ንብረት አፍርተናል፣ ቤተሰብን መስረተን ከኦሮሞ ሕዝብ ጋር ተዋልደን ተዛምደናል ሲሉ ይገልጹና አክለውም ከ983 ዓ.ም ጀምሮ የተቀናጀና የተጠናከረ ግድያ ሲፈጸምብን ቆይቷል። ካለፉት ሰባት ዓመታት ወዲህ ግን ግድያው ማፈናቀሉና ጭፍጨፋው ተጠናክሮ ቀጥሎብናል በማለት በአካባቢው የአማራ ተወላጆች ላይ የብልጽግናው ሊቀመንበር ስልጣን ከያዙ በኋላ ማንነት ተኮር ጥቃት ተጠናክሮ መቀጠሉን ገልጸዋል። ከዚህ በፊት ኦነግ ሸኔ በቀጠነው ተደጋጋሚ ጭፍጨፋ እንደፈጸመባቸው የሚገልጹት ነዋሪዎቹ መንግስት አልደርሰለን ሲል ሁሉም አርሶ አደሩ ራሱን ለመከላከል ሀብት ንብረቱን ሽጡ መሳሪያ ታጥቆ ነበርም። ይሁን እንጂ ከቅርብ ጊዜ ወዲህ በአካባቢው አመራሮች ትጥቃችንን እንደሚቀሙ ተደጋጋሚ ዛቻ ይደርስብናል። በእኛ ስር ሆናችሁ መኖር ካልቻላችሁ እናጠፋችኋለን በማለትም ሲዘባበቱብን ቆይተዋል ብለዋል። ከጥቅምት 19 ቀን 2018 ዓ ምት ጀምሮ ከፍልስጤኖ መከላከያና ና ከኦሮሚያ ልዩ ኃይል የተውጣጣ ሰራዊት በአካባቢው መግባቱን የገለጹት ነዋሪዎቹም በአካባቢው አመራሮችና ና የምልሻ አካላት ጠቋሚነት በርካታም አርሶ አደሮች ትጥቃችሁን እንዲፈቱ ተደርገዋል ብለዋል። መሳሪያችን አንሰጥም ያሉ አርሶ አደሮች በብልጽግናው ጥምር ጦር መገደላቸውን ተናግረዋል። በኦሮሚያ ክልል በሁሉም ዞኖች በአማራ ተወላጆች ላይ አዲስ ዘመቻ እንደታወጀ ምልክቶች ያሳያሉ የሚሉት ደግሞ የጣና ቴሌቪዥን ወታደራዊ ምንጮች ናቸው። የጣና ቴሌቪዥን ወታደራዊ ምንጮች ስለ ጉዳዩ ሲያብራሩ የመንግስት ባለስልጣናት በአደባባይ የዘር ፍጅት ቅስቀሳን እያደረጉ ነው በማለት አስተያየታቸውን መስጠትም ይጀምራሉ። በቅርቡ በምዕራብ ሸዋ ዞን የኖኖ ወረዳ ዋና አስተዳዳሪ አቶ ወንዳፍራሽ ላሌሶ ወጣቶችን ሰብስበው ያ ያስተላለፉትን ግጭት ቅስቃሽ መልእክትም አስታውሷል። የወረዳው ዋና አስተዳዳሪን ጥሪ ተከትሎ በአካባቢው የሚኖሩ አማራዎችም ገቢያ ላይ ተለይተው እንዲውሉ መደረጋቸውን ያስታወሱትም ወታደራዊ ምንጮች ከሰሞኑ በምስራቅ ወለጋና ሌሎች ኦሮሚያ አካባቢዎችን የትጥቅ ማስፈታት ዘመቻም እነዚህ ያልፏጅ ነፍጠኞች ካላረፉ የያዛችሁትን በትር ወደ ክላሽ ቀይራችሁ ማጥፋት አለባችሁ ማለታቸው ይታወሳል። ፋኖ አዲስ ስምሪት ሰጠም። የአማራ ፋኖ ሕዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ከወታደራዊ ድሎች ጎን ለጎን የህዝብ ግንኙነት ስራውን አጠናክሮ መቀጠሉን አስታወቀም። እዙ የህዝባዊ መድረኮቹና ልዩ ልዩ አደረጃጀቶች በአዲስ መልክ የተቀናጀ ዘመቻ እንዲጀመር ስምሪት መስጠቱንም ገልጿል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ እያደረገ ያለውን የህልውና ትግል በማህበራዊ ዘርፍም የተገነባ መሆኑን የገለጸው የእዙ የሚዲያና ኮሚኒኬሽን ዘርፍ በቀጠናው ተጀምረው የነበሩ የህዝብ ለህዝብ ውይይቶች፣ የመሰረተ ልማት ግንባታዎችና አባት አርበኞችን የማደራጀት ስራ ተጠናክሮ ይቀጥላል ል ብሏል። እዙ በሰጠው የህዝብ ለህዝብ ውይይት ስምሪት ሁሉም የህዝ ኮር እና የክፍለ ጦር አመራሮች እንደሚሳተፉበት የተገለጸ ሲሆን በዚህም ስራዎች መጀመራቸው ታውቋል። በትላንትናው ዕለት በይፋት አውራጃ ጣርማበር ወረዳ በአርማንያ ክላስተር ከደብረሲና በቅርብ ርቀት ባለችው በሾተላምባ ቀበሌ ህዝባዊ ውይይት ተደርጓል። የአፋር ሸዋ ጠቅላይ ግዛት እዝ የፖለቲካ መምሪያ አመራር ፋኖ ይስሐቅ ቤትና ሌሎችም የህዝ አመራሮች፣ የአገር ሽማግሌዎችና የአባት አርበኞች በተገኙበት በተደረገው ህዝባዊ ውይይት የህዙ አመራሮች አጠቃላይ ትግሉ ያለበትን ደረጃ በ ማሳወቅ ከማህበረሰቡ ለተነሱ ጥያቄዎች ምላሽና ማብራሪያ መስጠታቸውን ተገልጿል። በውይይቱ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊና የአደረጃጀት ጉዳዮች የተነሱ ሲሆን ከዚህ በተጨማሪም እዙ በዘረጋቸው ህዝባዊ አስተዳደሮች ላይ ያጋጠሙ ተግዳሮቶች የአሰራር ክፍተቶችና ና የፍትህ አሰጣጦች ላይ ውይይት ተደርጓል። በዚህም የውይይቱ ተሳታፊዎች ደስተኛ መሆናቸውን ለዙ አመራሮች ገልጸዋል። በውይይቱ ላይ የተገኙ የጠቅላይ ግዛት እዙ አመራሮች ለተነሱ የማህበራዊ ጉዳዮች ማብራሪያ በመስጠት ከተሰብሳቢዎቹ ወሳኝ የሀሳብ ግብዓትን በመቀበል ወደፊት መስተካከል የሚገባቸውና መሰራት ባለባቸው ጉዳዮች የመፍትሄ አቅጣጫ አስቀምጠዋል ሲል የህዝቡ የሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን አስታውቋል። የሸዋ ጠቅላይ ግዛት ህዝብ በየወቅቱ ትግሉ ያለበትን ደረጃ በመገምገም ለህዝቡ ግንዛቤ በመፍጠርና የቀጣይ የትግል አቅጣጫዎችን በመንደፍ እየታገለ ይገኛል ያለው የሚዲያ ክፍሉ የህዝቡ ውይይቶች ተጠናክረው እንደሚቀጥሉም አስታውቋል። ህዝባዊ ውይይቱ በትናንትናው ዕለት በሌሎቹ የሸዋ ቀጠናዎችም የተደረገ ሲሆን በመዘዞ ከተማም ውጤታማ የሆነ ህዝባዊ ውይይቶች መደረጋቸውን የአማራ ፋኖ ሕዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝብ የሚዲያና ኮሚኒኬሽን ክፍል አስታውቋል። በውይይቱ የአማራ ፋኖ ሸዋ ጠቅላይ ግዛት እዚህ ፖለቲካ አስተዳደር ዘርፍ ኃላፊ አርበኛ ቴዎድሮስ አምሰውና ሌሎቹ የዙና የኮር አመራሮች የተገኙ ሲሆን ለብረተሰቡ ሰፊ የፖለቲካ ግንዛቤ ማስጨበጥ መቻሉም ነው የታወቀው። የሕዝባዊ ውይይቱ ተሳታፊዎች ፋኖ በሁለት ዓመታት ውስጥ ያሳካው ወታደራዊ ድል፣ ማህበራዊ አገልግሎትና የአስተዳደር መዋቅር ዝርጋታ ከፍተኛ በመሆኑ ልንኮራባችሁ ችለናል። ይህን ስኬታችሁን ደግሞ ሙሉ በሙሉ ወደ ተሟላ ድል እንድታሳድጉት ለአንድ ለማይወጣችሁበትን ትግል በአደረጃጀትም አንድ ወጣት ታጋይ ድርጅት መስርታችሁ በጋራ አቁማችሁ ልናያችሁ እንፈልጋለን ሲሉ የፋኖ አንድነት አስመልክቶ ሊደረገ የሚገባውን ሀሳብ ሰንዝረዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የጣና ቴሌቪዥን የቀን ዜናችን የተከታተላችሁትን ይመስል ነበር። በአመሻሹ የዜና ውጃችን፣ እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።